ሰላምታችን በያላችሁበት የደረሰ የተወደዳችሁ የቻናላችን ቤተሰቦች፣ ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎች ማስደመጥ እንጀምራለን። የአማራ ፋኖ የሚወስዳቸው ድንገተኛ እርምጃዎች ቀጥሏል። በጎጃም ደብረ ማርቆስ ልዩ ኦፕሬሽን ተሰርቷል፣ ዝርዝሩን ይዘናል። በወሎ ቀጠና ከአገዛዙ ጋር እየተናነቀ ያለው የዋርካው መሪ ወዳጆ ኃይል በላስታ ምድር አሳምኖ ቀይ ድል ማስመዝገቡን ቀጥሏል። በቆይታችን እናስደምጣቸዋለን። የመተከል ጉዳይ አጀንዳ ሆኗል፣ ተቃውሞም ገጥሞታል። የምክክር ኮሚሽኑም ከኃላፊነት ለቀዋል፣ የመረጃችን አካል ነው። ጄኔራል ታደሰ ወረደ ወደ ደብረ ጽዮንን አስጠንቅቋል። ትግራይ በድጋሚ ውጥረት ተፈጥሯል። በዝርዝር እናስደምጣቸዋለን። አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ትግሉ እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ተጋድሎን ቀጥሏል። ዛሬም በደብረ ማርቆስ ከተማ ቀበሌ አንድ ውሰታ ደብረ ማርቆስ ዶም ክሊኒክ ፊት ለፊት የብልጽግናን መሰረቶች ኢላማ ያደረገ የቦምብ ጥቃት ተፈጽሟል። በቀጠናው የሚንቀሳቀሰው የንጉሥ ተክለ ሃይማኖት ብርጌድ ወደ ከተማ ዘልቆ በመግባት ተደጋጋሚ ጀብዱ እየፈጸመ ነው። በተለይም በብልጽግና አሽከሮች ላይ ያነጣጠረ ጥቃት በመፈጸም ድል ሲያስመዘግብ ከርሟል። በባንዳነት ተሰልፈው ህዝብን የሚያስገድሉ ግለሰቦችንም እየማረከ ሲወስድ መቆየቱ ይነገራል። በተመሳሳይ በዚሁ ቀጠና በአሶሊበን ወረዳ ላይ ያገዘ ግዛዝ ወታደራዊና ፖለቲካዊ ኃይል የፋኑነት ሲበረታበት እየጠፋና ና እየከዳ ነው ተብሏል። አቶ አይቸው በላይ የተባለው የሰላምና ደህንነት ኃላፊ ና በለጠ ተስፋ የተባለ ምክትል ኃላፊ አስማረ ታረቀኝ ብልጽግና ኃላፊ ከነበሩበት የጁቤ ከተማ ከፍተኛ ገንዘብ ሲዘርፉ ከቆዩ በኋላ ወደ ደቡብና አዲስ አበባ በትናንትናው ዕለት ማለትም ግንቦት 25 ቀን 2017 ዓ.ም ም ሊሰወሩ እንቅስቃሴ ላይ ያሉ በደረሰው መረጃ በደብረ ማርቆስ ከተማ በፌዴራል ፖሊስ በቁጥጥር ስር ውሏል። አቶ ማስተዋል አንሞ የተባለው የባሶሊበን ወረዳ አስተዳዳሪም ጠፍቶ እየተፈለገ ሲሆን ራሱ ደውሎ በነገ ዕለት ለመከላከያ እጅ ይሰጣለሁ ማለቱም በፋኖ የደህንነት መዋቅር በኩል ተሰምቷል። የአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር አንድና ሁለት አህዶች በጋራ በጉባላፍቶ ላፍቶ ወረዳ አዜት በር ላይ በወሰዱት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮች መገደላቸው ተሰምቷል። ተጠናክሮ በቀጠለው ተጋድሎ ምስራቅ አማራ ኮር አንድ ክፍለ ጦሮችና የምስራቅ አማራ ኮር ሁለት አጠቅ ክፍለ ጦር ጉባ ላፍቶ ወረዳ እዜት በር አካባቢ ጠላት ለወራት መሽጎበት የነበረውን ከፍተኛ ምሽግ በመስበር በመቶዎች የሚቆጠር ኃይል በመረፍረፍ ሰራዊቱን ሞትና ቁስለኛ በማድረግና ሬሽን በማቃጠል ከፍተኛ ሰብአዊና ቁሳዊ ኪሳራን አድርሷል ተብሏል። በተጋለው ተባባሎቹ በመቶዎች የሚቆጠር የጠላት ኃይል ከመደምሰስ ባሻገር ከ20 በላይ ነፍስ ወከፍ ክላሽ ከሶስት ሺህ በላይ የክላሽ ተተኳሽ ቦምቦችና የወገብ ትጥቆችን ማርከዋል። የጀግኖቹን በትር መቋቋሚያ ቃተው የፋሽቱና ወራሪው ኃይል በከባድ መሳሪያ በዘፈቀደ መንገድ በመወንጨፍ በንጹሐን ላይ የሚያደርገውን ጭፍጨፋ ዛሬም ባሰቃቂና ዘግናኝ ሁኔታ ጭፍጨፋውን አጠናክሮ በርካታ ንጹሐን ሰለባ አድርጓል። ያልታጠቁ ሰዎችን ቤቶችንም ሲያቃጥሉ ሏል በተያያዘም የዙፋን ጠባቂ ሰራዊት ምሽጉ ሲሰበር በርካታ ሴቶችንና ንጹሐንን አግቶ ቶርች እያደረገና ያሰቃየ ነበር ሲል የምስራቅ አማራ ኮራን የባለሽርጡ ክፍለ ጦር ቃል አቀባይ አርበኛ መሐመድ ሞገስ ገልጿል። በዚሁ ቀጠና ያገዛዙ ኃይሎች በፈጸሙት የከባድ መሳሪያ ድብደባ አንድ አባወራ ከነሙሉ ቤተሰቦቻቸው ባሰቃቂ ሁኔታ ተገድለዋል። የገዡ ቡድን ወታደሮች በሰሜን ወሎ ዞን ላስታ ወረዳ ከጥልቁ አቡነ ዮሴፍ ተራራ በቅርብ ርቀት ልዩ ስሙ እንጃፋት ተብሎ በሚጠራው ቀበሌ ላይ በፈጸሙት የመድፍ ድብደባ አቶ አረጋ ማዶ የተባሉ አባወራ ከነሙሉ ቤተሰቦቻቸው ባሰቃቂ ሁኔታ መገደላቸውን ነው የተነገረው። የ74 ዓመቱ አዛውንት አባወራ ከነሙሉ ቤተሰቦቻቸው ሆነ የተገደሉት የአገዛዙ ወታደሮች ጥቃቱን የፈጸሙት ወንዳሽ ተብሎ በሚጠራው ቀጠና ባጠመዱት መድፍ ሲሆን በአንጃፋት ብቻ ሳይሆን በዜሮው በሚገኙ አካባቢዎች ላይ ጥቃት መፈጸማቸው ታውቋል። በወዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግለው መከላከያ ሰራዊቱ በሚልሻና አርባምተና መሬነት ያለፉት ሁለት ቀናት ከወንዳሽ ተነሶ በይባር አቆራረጦ ወደ አንጃፋት ለመግባት ሙከራ በሚያደርግበት ወቅት መራፋኖ ብሔራዊ ኃይል በወሎ ላስታ ሳምኖ ኮርስ በሚገኙት በጠራሪ ክፍለጦር ፋኖች ከባድ ደፈጣ ጥቃት የተፈጸመበት ሲሆን በዚህም በርካታ ወታደሮቹ ሞትና ቁስለኛ እንደሆኑበት በወቅቱ መዘገብ አይዘነጋም። ከ1983 ዓ ም ወዲህ ከጎጃም ክፍል ሀገር ተወስዶ ወደ ቤንሻንጉል ጉምዝ የተካለለው የመተከል ዞን ራሱን የቻለ ክልል እንዲሆን ለኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ ሆኖ መቅረቡ ተሰምቷል። የመተከል ዞን ከቤንሻንጉል ጉምዝ ክልል ወጥቶ ራሱን የቻለ ክልል ሆኖ እንዲዋቀር በፓርቲያቸው በኩል ለኮሚሽኑ አጀንዳ ሆኖ እንዲቀርብ ያደረጉት የቦሮ ሽናሻ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የህዝብ ተወካዮች ምክር ቤት አባል እንዲሁም በኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ኮሚቴ አባል የሆኑት ዶክተር መብራቱ አለሙ ናቸው። ዶክተር መብራቱ መተከል ዞን በክልል ደረጃ ዋቅሮ ህዝቡ ራሱን በራሱ ማስተዳደር እንደሚኖርበት የቦሮ ሽናሻ ዲሞክራሲያዊ ፓርቲ ለሀገራዊ ምክክር ኮሚሽን አጀንዳውን አቅርቧል ብለዋል። ከጎጃም ክፍል ሀገር በኃይል ወደ ቤንሻንጉል ጉምዝ ክልል የተካለለው የመተከል መሬት ልክ እንደ ወልቃይትና ራያ በጉልበት ወደ ሌሎች ክልሎች የተካለለ የአማራ ህዝብ ታሪካዊ ርስት ነው በሚል ከፍተኛ ትግልና መስዋዕትነት የተከፈለበት አካባቢ መሆኑ የሚታወስ ነው። የአብይ አህመድ አስተዳደር ወደ ስልጣን ከመጣበት 2010 ዓ.ም ወዲህ በሺዎች የሚቆጠሩ የአማራ ተወላጆች በመንግስት ታጣቂዎች በሆነ ግን፣ እንዲሁም በጉምዝ ታጣቂዎች አስከፊ በሆነ መንገድ በማንነታቸው ተለይተው መ መገደላቸውና መፈናቀላቸው የሚታወስ ነው። በአማራ ህዝብ ጠንካራ የማንነት እና እርስ ጥያቄ የሚነሳበት የመተከል ዞን ራሱን ችሎ ክልል እንዲሆን በሌሎች ኃይሎች ለምክክር ኮሚሽን በአጀንዳነት መቅረቡን ተከትሎ በአማራ የፖለቲካ ኃይሎች በኩል ከፍተኛ ተቃውሞ ይገጥመዋል ተብሎ ይጠበቃል። ይህ በእንዲህ እንዳለ የምክክር ኮሚሽነሩ ከኃላፊነታቸው መልቀቃቸው ተሰምቷል። የሀገራዊ ምክክር ኮሚሽኑ አንድ ኮሚሽነር በራሳቸው ፈቃድ ከኃላፊነት መልቀቃቸውን የኮሚሽኑ ምንጮች ጠቁመዋል። ከአስራ አንዱ የሀገራዊ ምክክር ኮሚሽነሮች መካከል ስራቸውን በፈቃዳቸው የለቀቁት ተገኘ ወርቅ ጌቱ መሆናቸው ምንጮች ገልጸ ተገኘ ወርቅ ኃላፊነታቸውን በገዛ ፍቃዳቸው የለቀቁት የኮሚሽኑ አጀንዳ ማሰባሰብ ምዕራፍ ከተጀመረ በኋላ ነው። ኮሚሽነሩ የምክክር ኮሚሽኑ ስራውን ሳያጠናቀቅ ኃላፊነታቸውን የለቀቁት ይበቃኛል በሚል ምክንያት መሆኑንም ተገልጿል። ተገኘ ወርቅ ኃላፊነታቸውን ለመልቀቅ ባቀረቡት በዚሁ ምክንያት ላይ የህዝብ ተወካዮች ምክር ቤት ለኮሚሽኑ በሰጠው የስራ ጊዜ ልክ ማገልገላቸው በቂ መሆኑን መጥቀሳቸውን የኮሚሽኑ ምንጮች ጠቁመዋል። ኮሚሽኑ በመቋቋሚ አዋጁ የተሰጠውን የሶስት ዓመት ጊዜ አጠናቆ ተጨማሪ አንድ ዓመት ጊዜ የተጨመረለት ባለፈው የካቲት 2017 ዓመተ ምህረት ነው። ተገኘ ወር ከኮሚሽኑ አባልነታቸው ከመልቀቃቸው ቀደም ብሎ የመሰልቸት ስሜት ይንጸባረቅባቸው እንደነበር በቅርበት የሚያውቋቸው ምንጮች ተናግረውናል። ተገኘ ወርቅ ቀድሞውኑም ኃላፊነቱን የተቀበሉት አገሬን ከችግር አረንቋ ለማውጣት የበኩሌን ድርሻ ወጣለሁ በሚል እምነት መሆኑን ከመልቀቃቸው በፊትም ሲገልጡ እንደነበር ምንጮች አመልክተዋል። በስራ ላይ ያሉት ኮሚሽነሮች በተገኘ ወርቅ ቦታ አዲስ ኮሚሽነር እንዲተካ እምብዛም ፍላጎት አላሳዩም ተብሏል። የኮሚሽኑ የበላይ ተቆጣጣሪና የኮሚሽነሮች ሹመት ሰጭ በሆነው በህዝብ ተወካዮች ምክር ቤት በኩል ያለው አቋምም ተመሳሳይ መሆኑ ምንጮች ጠቁመዋል። ጄኔራል ታደሰ ወረደ ጽንፈኛው የህወሓት ክንፍ የጊዜው አስተዳደሩን መዋቅር ለማዳከም የሚያደርገውን አደገኛ እንቅስቃሴ በአስቸኳይ እንዲያቆም አስጠንቅቋል። ቡድኑ ከዚህ እኩይ ተግባሩ የማይቆጠብ ከሆነ እርምጃ ለመውሰድ እንደሚገደዱ ያነሱት ጄኔራል ታደሰ የነደብረ ጽዮን እንቅስቃሴ ለራሳቸው ሆነ ለመላው የትግራይ ህዝብ ፍጹም የማይበጅ መሆኑን አንስተዋል። ቡድኑ በተለያዩ ቦታዎች እንደ አዲስ የጀመረውን አፍራሽ እንቅስቃሴ የሚያቆም ከሆነ እኛም ከህዝብ ኃላፊነት እንደተሰጠው አካል ህግ የማስከበር እርምጃ እንወስዳለን ብለዋል። ከትግራይ ጉዳይ ሳንወጣ ተስፋ የቆረጠውና የቀጠነው አለ መረጋጋትን አጥብቆ የሚፈልገው ፋሽስቱ የብልጽግና አገዛዝ የትግራይ ተወላጅ አሽከርካሪዎችን በግፍ እየገደለ መሆኑ ተሰምቷል። የብልጽግናው አገዛዝ የአማራ ህዝብና የትግራይ ህዝብ ከዚህ በፊት የነበሩ ደም አፋሳሽ ጦርነትና ውጤቶችን በሰላማዊና ከጦርነት ውጭ በሆነ መንገድ ለመፍታት እንዳይመክሩ ግጭት ቀስቃሽ የሆኑ ተግባሮችን እየፈጸመና ብርቱ ጥረት እያደረገ እንደሚገኝ የአማራ ፋኖ ብሔራዊ ኃይል በወሎ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንተውም ገልጿል። አገዛዙ ራያ ቆቦ በስተሰሜን ራያ ላማጣ ዋጃ መግቢያ ዋልካ መንደር ላይ የትግራይ ተወላጅ አሽከርካሪዎች ሰዎችን በክፍ ገሏል። ሰሞኑን የተለያዩ ግብአቶችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ አገዛዙ ማገዱ የሚታወቅ ነው። ይህ ጸረ ህዝብ ተግባር አገዛዙ ሆን ብሎ የፈጸመውና ወደ ፋኑ በማሳበብ ፋኖ የትግራይ ተወላጆችን እየገደለ ነው የሚል በሁለቱ ህዝቦች መካከል መጠራጠርን መፍጠር፣ ከተቻለም ወደ ግጭት እንዲገቡ ማድረግ፣ በዛ መካከል ከገባንበት አዘቅት መውጣት የሚል የአብይ አህመድና የስብስቡ ሴራ እንደሆነ ህዝብ እንዲያውቀው እንፈልጋለን ብሏል። አቶ ታዬ ደንዳ ከዚህ ቀደም በፌዴራል ከፍተኛ ፍርድ ቤት ነጻ የተባሉባቸው ሁለት የክስ ጭብጦች ተሻሩ። የአቶ ታዬ ደንዳ የህግ ጥበቃ አበረራ ንጉሱ ለቲክ በኢትዮጵያ እንደተናገሩት የፌዴራል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት አቶ ታዬ ነጻ የተባሉባቸው ክሶችን በመሻር እንዲከላከሉ ትእዛዝ ሰጧል ብለዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ችሎት ነሐሴ 30 2016 ዓ ም አቶ ታዬ ከተከሰሱባቸው ሶስት ክሶች ውስጥ አንደኛው በመንግስት ኃላፊነት ላይ እያሉ የህዝብና የመንግስት የተሰጣቸውን ኃላፊነት ወደ ጎን በመተው የጸረ ሰላም ኃይሎች ሀሳብ ተቀባይነት እንዲያገኝ በማሰብ በግል ማህበረት ስር ገጻቸው የታጠቁ ኃይሎችን የሚደግፍ መልእክት አስተላልፈዋል የሚለውን መከላከል ሳያስፈልጋቸው ነጻ ተብሎ ነበር ብሏል ጠበቃቸው። አክለውም የዋስና መብታቸው በሰበር ሰሚችሎት ከተጠበቀላቸው በኋላ ከህግ ፍቃድ ውጭ የጦር መሳሪያ ይዘው መገኘት የሚለው አንዱን የክስ ጭብጥ እንዲከላከሉ በተሰጠው ብይን መሰረት በከፍተኛ ፍርድ ቤት እየተከላከሉ ነበር። ሆኖም አቶ ታየ ነጻ በተባሉበት ክስ ጭብጦች ላይ ቅሬታ እንዳለው የገለጸው አቃቤ ተከሳሹ በቂ ማስረጃ ቀርቦባቸው መከላከል ል ሲገባቸው ነጻ መባላቸው አግባብነት የለውም በማለት ለፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባይ ሰሚ ችሎት ይግባይ ማለቱን ተከትሎ ጉዳዩን ሲከታተል የነበረው ፍርድ ቤት ነጻ የተባሉበትን ክሶች ብይን ሽሮ እንዲከላከሉ አዘዋል። ጠበቃቸው አቶ አበራ ንጉሱ ለውሳኔ ብቻ ዛሬ በአምስተኛ ተለዋጭ ቀጠሮ መገኘታቸውን ጠቅሰው ችሎቱ የስር ፍርድ ቤት ውሳኔን ሽሮ እንዲከላከሉ ብይን በመስጠቱ ቅሬታ እንዳላቸው ገልጸው በቀጣይ ለሰበር ሰሚ ችሎት ይግባይ እንደሚሉ ገልጸዋል። ይሁንና ደንበኛቸው ችሎት ተከታትለው ከተለያዩ ከቀትር በኋላ አስር ሰዓት በፌዴራል ፖሊስ መወሰዳቸው። ያለውን ከአቶ ታዬ ባለቤት በስልክ እንደተነገራቸው ገልጸዋል። የሱዳኑ ፈጥኖ ደራሽ ኃይል መሪ ሐሚቲ ኢትዮጵያ ገብቷል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መሪ መሐመድ ሐምዳን ዳግሎ ለስራዊቱ ሽንፈትም ኤርትራን ተጠያቂ አድርጓል። በአረብ ኤሚሬትስ የሚደገፉ የሱዳኑ ፈጥኖ ደራሽ ኃይል መሪ የሆኑት መሐመድ ሐምዳን ዳግሎ ኤርትራ ለስራዊቱ ሽንፈት ምክንያት እንደሆነች በብስጭት ተናግረዋል። ሄሚቲ ከሱዳን በማዕከላዊ አፍሪካ ሪፐብሊክ ዋና ከተማ በአንጂ በኩል ወደ ኢትዮጵያ መግባቱም ታውቋል። የተወደዳችሁ የበላክ ላይም ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። ያዳመጣችሁን ስለቆያችሁ እናመሰግናለን። ቀና ይስጥልን።